ሰላም ውዶቼ እንዴት ናቸው? ዛሬ የማሳያችሁ የቴስቲ ሶያ ጥብስ ነው። ቴስቲ ሶያውን ከገንፈል ካረጋችሁት በኋላ በደንብ ማርኔት ታረጉታላችሁ። በነጭ ሽንኩርት፣ ቁንዶ በርበሬ፣ የፈለጋችሁትን እናንተ ያጣፍጥልኛል የምትሉትን ነገር ማርኔት ታረጉና ለትንሽ ደቂቃ ታስቀምጡታላችሁ። የትንሽ በርበሬም ጨምሬበታለሁኝ እና የተለያየ ነገር እንደዚህ እናንተ ያጣፍጥልኛል የምትሉትን ነገር ታረጉና ከዛ ለትንሽ ደቂቃ ካስቀመጣችሁት በኋላ ልክ እንደዚህ እንደ ጥብስ ትንዘ ታርጋችሁ በደንብ ትጠብሱታላችሁ። ከዛ ሊወጣ ሲል ቀይ ሽንኩርት፣ ቲማቲም፣ ቃሪያ፣ እንደገና ጥብስ ቅጠል ታረጉና እንደዚህ አመሳመስ ታረጉታላችሁ። በጣም ነው የሚጣፍጠው። በቃ ስጋ ነው እንደበላችሁ እንትን የምታደርጉት የሚሰማችሁ እና እንደዛ አርጋችሁ ከእንጀራ ጋር ከፈለጋችሁ ከዳቦ ጋር በፈለጋችሁት መልኩ አርጋችሁ ከፈለጋችሁ መረቅ ያለው እንደዚህ ትንሽ ውሃ ጠባ አርጋችሁ ማድረግ ትችላላችሁ። አለበዛ እንደ ደረቅ ጥብስ መጠቀም ትችላላችሁ። ልዩ ነው። በጣም ነው የሚጣፍጠው። ለካ ስለማንቀምመው ነው፣ እንዳለ ስለምንመገበው ነው ራሱ ጣዕሙ ደስ የማይለው እና እንደዚህ ብትሞክሩት በጣም ቆንጆ ነው። ይጠቀሙበታላችሁ ባይ